እነ ጃፒ በሌላ ላይቭ እያዩሽ ነው። ይህኝን የምናገባኝ እንደ አውትፊት ቼክ ጃፒ ሀይ፣ ጃፒ ሀይ፣ ጃፒ ልታብድ ነው ዘንድሮ እኔን በመስደብ። አይ ላይክ ዩር አውትፊት። ታንክ ዩ። ኒው ቫለንሲያ። የስ ኒው ቫለንሲያስ በጣም ወዳቸው ኖት። ፌስ ፌስ አልኩኝ እንዴ ሰላምዬ። ባላንስ ነው። አዎ ኒው ባላንስ ለማለት ኮኑ ኒው ፌስ ብዬ። ፋሽን ነው አዎ ፋሽን ነው ነብረውዬ። አሁን ብዙ ሰው ያደርገዋል እና ለሴቶች ደግሞ ያምራል። እግር ላይ በጣም ነው የሚያምረው። ኮንፈርት አለው። ለስራ ይመቸኛል። ብዙ ሰዓት ስለመቆም ስራ ቦታ አሪፍ ነው። ኢትስ ኦኬ ኖርዝ ፌስ። ናይስ ቱ ኖ። አይ ዶንት ሃቭ ኖርዝ ፌስ። ዶንት ቶክ አባውት ፋን ነው አንቺ ባለጌ ውይ፣ መጣችሁ። ሞዴሬተር ሞዴሬተር፣ አትር አትዝለሉ። ዲዩ ድራይቭ ኖ አይ ሃቭ ኖ ካር። የኔ ቆንጆ መኪና የለኝም። መኪናይም ቀምቶኛል። እንዲህ ባለቤቴ ቀማኝ እኮ ያቺ ያበደችዋን አውዲ ተቀማው። መኪና የለኝ፣ በእግሬ ነው መጓዘው። እየሰደበች ነው። ይስደበኝ፣ ቅኝትዬ ይሞልጨኝ ይሳደብ በቃ ተውት። አለባበስሽ ወደድኩ። ቴንክ ዩ ፋፊኔ፣ ቆንጆ ቴንክ ዩ ሶ ማች። እና እንደዚህ ልውጣ እንዴ? ኮክቴል ባር ነው ሚሄደው። ኮክቴል ባር ከጅጅጋ ነው? ኖ ጅጅጋ አይደለም ሚሄደው። እኔ ብቻዬን ነው ሚሄደው፣ ብቻዬን የሆነ ነጭ ዴት አርግ ያለው። ዴት አም ዴቲንግ ዱ ዩ ኖ ዛት አም ዴቲንግ ጃፒ አይጎ ዴት ቱደይ ትመጣለ አብሬ። ያለሽበትን አትናገሪ። እኔ በኮንፊደንስ ነው የምኖረው። ማንም ጫፌን የሚነካው የለው። ማንም ኢትዮጵያዊ እንዲህ ጫፌን አይነካኝም። ልንገርህ። ትቀላለ እንዴ? ማንም ኢትዮጵያዊ እኔ የሚነካ የለም። ህግ እኮ ያለበት ሀገር ነው ያለ ነው እኮ። ትንሽ ሂጅበት። አራ አልሄድበትም። ነጽሄቴ ፍሬ፣ ጃፕ ነው እየረገጠሽ ነው፣ እየረገጠሽ ነው። ሰላም በሉት ሰላም በሉት። ጃፒን ሰላም በሉት ሄዳችሁ። ፍሬ ፋራ ነሽ እንደ ትለኛለች። ዋን ኢትዮጵያ ደገምሽ እኮ። አዎ የክፍለ ሀገር ልጅ ነኝ። ችግር አለብሽ ፍሬ ጃፒን ተወጂዋለሽ ትለኛለች። በፍቅር ነው በፍቅር ነው ወደው እና ጃፒ ቤት እንሄድ ወሬ እንስማ። ጃፒ ቤት እንሄድ ኖ ፍሬዬ፣ እየሰደበሽ አይደለም። አውቀው ነው መግድዬ። አይተሽ ነበረ። የለም እንዴ! እሺ ብሩክዬ፣ ምከሩኝ፣ አትስደቡኝ፣ ምከሩኝ። እሺ እላችኋለሁ፣ ከሰደባችሁኝ ግን ይብስብኛል። ማርያምን እለኛ ነኝ እኔ በተፈጥሮዬ፣ ግን ተይ ስትሉኝ እተዋለሁ። ማርያምን ጃፔ፣ ያንቺን ላይቭ ከፍቷል ያኛው ስልኬ እኮ ወደ 25 ሺህ ፎቶ ስላለው ፎቶ ቤት ወስጄ እኮ ነው ኮፒ እንዲያረጉልኝ የልጆችን፣ እንጂ በሌላ ስልክ የለኝማ። ሌላ ስልክ የድሮ ስልኬ ፎቶን ለማስወጣት ፎቶ ቤት ሰጠቻቸው ነው እኮ። ውሸት ነው፣ አልሰደበሽም። እነጃፒን ሄድ ብለው ወጡ። ወዴት ነው የሚወጡት? ወደ ከለን ከሚጥሚጣ ጋር ሆነው ደብድቢያት እያላት ነው። ቤቷን አሳይሻለው እያላት ነው። ወንድ ነዋ እናት ወልደዋለች። ቤቴን ለሰው ካሳይ እኔ ምላችሁ፣ ቤቴ እኮ የዓለም ህዝብ ያውቀዋል እኮ ልጆች የተቀሙ ጊዜ ድፍን የጀርመን ሰው ቤቴን ያውቀዋል። ለምን አትመጡም? አንኳኩ እስኪ ከምትለፈልፈው ኑ ኳኳ አርጉ እስኪ። እዛኔ ዋጋሽን ወይ ዋጋዬ እናገኛለን። እንሰማሽ አይዞሽ፣ ፍሬ ለራሳቸው አይዞሽ በላቸው። ሄደ አይዞ በላቸው። እኔ ጊዜ ነው ምስቅበት፣ ጊዜ ምደሰትበት ጊዜ ነው እንጂ ይህ ቁሪኝ ቁሪኝ ቁሪኝ ሞራል የሚነካው ጊዜ አይደለም። በአሁን ሰዓት ውሸት ነው። ሊታረቁች ነው አስገቢያቸው። በምንድን ነው የሚገቡት ብሎ ካድርጊያቸዋለሁ፣ ሁለቱንም ብሎ ካድርጊያቸዋለሁ ማንም መንካት አይችልም። ገስት ቢልኩም አታስገቢ ያራን ያላስገባችሁም ለምንድ ነው የሚገቡት? ሚጣቃጣሪናት በጣም ውይ፣ ሚጥሚጣን ጥሉልኝ ቤተሰቦቼ። ማርያምን ክፉ ልብ ነው ያላት። እንዲህ ክፉ ልብ ያለው ሰው አልወድም። እኔ እኮ ተጣልቼ እረሳዋለሁ። ማርያምን ማረም ለሰከንድ ነው መረሳው የተጣላሁትን ሰው ተታርቀው እንዲያጣቁሽ እንዲጠይቁሽ ምን ብለው ብሎክ ናንሽና ተረጋግተሽ ታረቁ ኮመንት አትስም ይትለኛለች። ሉላ ጃፒት አለ ይኸው፣ ከብሎክ ፈትቼዋለሁ፣ ብሎክ ፈትቼዋለሁ። አስወጧቸው ከብሎክ። በፊት ካላችሁ አሁን በራሳችሁ መምጣት ትችላላችሁ። ሚጥሚጣና ጃፒ ከሰደባችሁ ሙልጭ አድርጌ ነው የምሰድባችሁ። ሙልጭ። ማርያምን አውቀው ነው እዚህ ጋር የሚጽፉት። ምንም አላሉም። ኤልሻዳይ አዋርድ ስለታጨች ሰልጀሪ አበደች አረ እኔ ለራሴ ኑሮ ሰልጀሪ ሆኖብኛል ይሄ ሰልጀሪ የሚባል ነገር አጻፉልኝ ፎ ፋሽን ነው እንዴ ሰልጀሪ ፍሬ ሚስቴ ወይ አንተ ትሻላለህ ባሌ ባሌው ኦርደር ነች በፌክ አካውንት ኦርደር ደግሞ ማናት

እኮና حزب ህዝብ ምን ታዳ አይደለም፣ ሁለት ልጆች ናቸው። ከዛ ኮሜንት ሳነ በሪከርድ አርጎት ነው ይውሌ ተጣጣፈው እኮ አና ፋኖ ፋኖ ደረሰብሽ ልጆችሽ ሚሉትን እና ኮሜ እኮ በኮሜንት ለምን እኔ ስሙ ፋኖ ቢል ፋኖ አይደለም። አንቺ ለምንድነው ህዝብ እንደ ህዝብ ታዲያ ምን? እጅሽን ወደ ላይ አድርገሽ ይቅርታ ጠይቂ። አማራን ህዝብ ሁሉም ተቀይሟል። ማነው ወዶ ማን አልነካሽም። እጅሽን ከፍ አድርገሽ ይቅርታ በይ። ኦኬ፣ ምን ችግር አለው? ይሄው ላለ ምን ችግር አለው? እኔ ከሰው ጋር ፍቅር ነው የሚፈልገው። አይ መጣለህ ማንንም እኮ አይውልሽ ማንንም አይነካሽም። ናይ ጃፊ ይሄ ሚስ አንደርስታንድ ነው። ኮመንቱን ሙሉን አንድ ቤው ነው። ለዚህ የተባቀ ነው እኮ ከዛ ሪከርድ አድርገው ፖስተቱት ካንዳንድ

ገና ለኳስ ተመጭ አደለም። እኔ ደግሞ በቦክስ ነው ምልሽ። ተዘጋጅቼ ጆሮ ላይ ብለሽ። የአማራ ህዝብ ተቀይሟል። ተሳስቼ ነው። የአማራ ህዝብ እንዳትቀየሙኝ፣ መቤቴ ተሳስቼ ነው። ማረምን ይቅርታ አር ጂጂ ነች አሳሳተችኝ። ጂጂ ነች። ኮሜንታተሮች ናቸው ያሳሳቱኝ የሆነች ማነች? እዛ ጀለስሽ ስራስ ገብታሽ ነበር እሷ ጋር። አሁን የምትሳደቢው እራሱ ለምን ተናገርኳት? ጂጂ እኮ የሰደበቻት በኔ ፔጅ ገብታ ማን ነበረች? ለምን አሁን አንቺ ሰው የሚያዝንልሽ እንትተሽ የማያዝንልሽ ጂጂ ናት ገብታ የተናገረቻት እመቤቴ የምር የት ነው የምልሽ? አሁን እቺ ፍሬ እዚህ ጋ የሆነ ነገር ምናምን የሚቸግራት ምናምን እዚሁ የሚሰጧት የሚረዷት የሚያግዟትን ሰው ጂጂ ማለት ልትገዘጋጀች አደገኛ መታመም ፈለግሽ፣ እና የሚያዝኑልሽን የሚያግዙሽን ሰዎች ነው ማርያምን እመቤቴን በዚህ

አይደለንሙሉ ድቅድቅ አርጎ ጽፎ እኔ ፋራ ሳነብለት እሱ ሪከርድ አርጎ የፖሰተኝ እኮ። እንደ ንቺ ለምሳሌ ስ ራነሽ ሚዲያ ላይ የሆነ ሰው ብሎ ስም ይዞ እየመጣ ሲሳደቅ ተከትለሽ ህዝብ ነው። አንዴ ሁሌ እኮ ነው ኮ ከዚህ በፊትም እንደዚሁ ከዚህ በፊት ኦኬ፣ በልጆችሽ አዝንሽ ነበር ምናምን ተብሎ ታለሽ። አሁን ሰላም ነሽ፣ ደህና ነሽ፣ ሰርተሽ ትገቢያለሽ። ጥሩ ላይ ነ በዛ ላይ ደግሞ ጤነኛ ሰው መድኃኒቴን ሱጥ የተሳደብኩት አልሽኩ። አሁን አንቺ ታዲያ መድኃኒቱ መድኃኒቴ ረስቼው ነው ጃፒ። ወስጃ አይደለም ስራ ትያዥ አሁን ያቺኛዋንም ጓደኛችን ይቅርታ መጠየቅ አለብሽ። ስራ አስገብታሻለች አ እያልሽ ነበር እዚህ ሚዲያ ላይ ኦፍ ኮርስ ትክክል እኮ ነው። እኔ ግን አልነኳትም። ጃፒ እኮ ነው። ሌላ ሰው ቢሆን ለምታስደብ ያታለሽ ብልክ ነው። እኔ አልገባኝም ነበር ጅጅ ታቃተ ይላ አሽሙር ነው የተናገረችው። እኔ ደግሞ አልገባኝም ነበር እንደና አንተ ትልልቅ ሰዎች ናቸው። እድሜያቸው የገፋ ነው። በዚህ እድሜያቸው እንጂ ሚዲያ ላይ መቅደል አድ ያሳፍራል እኮ እና ወራ ማለት ተመለሱኛ ያዙ ምን አገባ አንተ ደሞ አጋጋይ በገዛችሽ አሁን ሁለት ቀን እንቅልፍ አጣሽ፣ ልብስ መቀያየር ጀመርሽ፣ አስር ሚዲያ ትገቢያለሽ። ሲያቀብጥሽ ተነካክተሽ። እዚህ ማንም የሚተኛ የለም፣ በማንነቱ የሚደራደር የለም። ህዝብን እንደ ህዝብ አትንኪ፣ ይህ ትክክል አይደለም። ያ ጃፒ እውነት ክን ነው። ጓደኛዎችሽንም ደግሞ የሚያርቅሽ የሚጠቅምሽን እንጂ ከማንም ሴትዮ ጋር እንደፈለግሽ ማንም ባንቺ ይወጣ ያለው። እኔ ከማንም ጋር በሴት ጓደኛ አልፈልግም። ጃፒ ታውቃለህ፣ እኔ ሴትም አይወጣልኝም። እኔ ይቅርብኝ፣ ከማንም ጋር እኔ መነካካትም አልፈልግም። እና ይሄ ነገር ወደ ስራት ቢጣ ተስተካከይ ባት ብከረ ጓደኛሽ ልጅ አሺ ራፊ ፍሬ፣ ከምር እውነቴ ነው። ምን ሸራፊ በዝኛ ሰው እየገበረ ነው። ማንም ያልፈሸልኝ ማንም ንጋሁን ተይና ያለችኝ። መቤቴን ልንገርሽ፣ ጂጂ ተይ ብላለች። ሚጣ ልንገርሽ፣ ስትሳደብ ይላ ህዝብን አትሳደቢ። እራሴ ፖለቲካ አውቀው ምናምን እኔ እኔ ስናገርሽ፣ ስደቢ ስደቢ ችግር ህዝብን ግን ስትነኪ፣ ፍሬ አንቺ ከሰው ጋር ትገናኛለች፣ ትጎጃለች። እንደነሱ መሆን ነው የምትፈልጊው? በትሬን እንኳን ተሳፍረሽ መሄድ አትፈልጊም። ኖርሜ እኔ ዘና ብዬ ነው ሄደው እኮ መሄድ እችላለሁ። ጀርመን ኖሮ ማንም አይነካኝ። እንኳን ጀርመን፣ ፍሬ እንኳን አንቺን ያሬ ድንቧ ፋሚሊን አይተሽዋል። ፍራንክፈርት ሜዳ ላይ እንዴት ግብግብ ሲያረጉ ሲደናበር እንደነበረ። አሁን የመረረውን ያለው የድሮ አማር የለም። የመረረውን ያለው ቤተሰቡን የገበረ ወንድሙ የተገደለ እስር የሚፈራ የለም አመኝ እስር የሚፈራ የለም። ስለዚህ ትጎጃለሽ። እረፊ፣ አንቺ ዝም ብለሽ ጌምሽን ተጫወቺ ከዚህ ጋር እሺ እኮ። ዝም ብለሽ ጌምሽን ከሰው ጋር እያጣላኛለሁ። ኮመንት እየጻፋችሁ የማይባል ኮመንት። አሁን ይቅርታ ይቅርታ፣ ኮመንት የሰውን ሞት የሰውን ሞት ይሰማ ይሆናል። እኔ ሲጀመር የተገደለውንም ትናንት ነው ያሳዩኝ። እኔ ኮመንት ነው ያነበኩት። ትናንት ነው የሆነ ሰው መጥቶ ቤቴ ፍሬ አትናገሪ ይሄ ነው ብሎ ያሳየኝ። ልንገርሽ፣ ሚጥሚጣ እንጂ ማውቀው ተአምር አልነበረም። እስከ ትናንት ድረስ እኔ ከስራ ቤቴ፣ ነው ከቤቴ ወደ ስራ ነው ሰዓት የሚል ለቲክቶክ አቁሚኝ፣ ጨዋታ እንዲቆም ከፈለሽ። ካለበለዚያ እንግዲህ አሁንቹ በምትሄድበት ጥቅ ይሄዳሉ እነሱ። ስለዚህ ማቆም አለብሽ። ምን መጣላት፣ በቃ መጣላት። እኔ አንድ ተራ ሰው ነኝ። እኔ ፋኖ ሲነካ ነው በድንበር በርስ አንድ እንደሆነ በምንጣላ በሚነክ ግን ፋኖ ይቅርታ ማለት አለ። ይቅርታ ፋኖ ብዬ ፋኖ ሌባ ስላልኩ ምክንያቱም እኔ ዘመዶች አሉ ደም የሚገብሩ እንጂ የሚሰርቁ አይደሉም። ይሄ ጥፋት ነው ገባሽ። እኔ ሲጀመር የቲክቶከሮችን ያልኩት መቤቴ፣ የቲክቶክ ፋኖ እያልኩ ነው የተናገርኩት። የቲክቶክ ፋኖ ነው ያልኩት። ሚጥሚጣ ሌቦች ያልኳቸው ሲጀመርም፣ እኔ መሬት ላይ ያለውን ታሪክ ማውቀው ነገር የለም። እኔ እዚህ የሰደቡኝን ነው የተናገርኩት። የቲክታኮቹ ደግሞ ስለሚሰድቡኝ እሰድባቸዋለሁ። ያጠጡኛል፣ አጠጣቸዋለሁ። ይሄን ያለው ነገሩ ያ ግን አሁን ገባሽ ፍሬ፣ የሞተን ሰው አልሞተም ስትይ ፖለቲካ እየሰራች ስለሆነ እሱም ትክክል አይደለም። አንቺ እግራት ትችላለች፣ ግን ይሄ ፖለቲካ እየሰራች ያ ለዛ ነው። ባይ ቻው። መልካም ቀን ይቅርታ ጠይቅ ይለኛል። እንዲህ ስንቴ ልጠይቅ? ይቅርታ አልኳችሁ አይደለ? እንዲህ እኔ መሬት ላይ ያሉትን አልተናገርኩም። ቲክቶክ ላይ የምትሰድቡኝን ግን አጠጣችኋለሁ፣ እያንዳንዳችሁ፣ ሁላችሁን። እኔ ህዝብ አልንቀውም። የአማራ ልጆች፣ በዚህ አጋጣሚ አስቀይሜያችሁ፣ አስከፍቻችሁ ከሆነ ይቅርታ፣ ይቅርታ አርጉልኝ። እናንተ መራሎች ግን ከእናንተ ጋር አልጨረስኩም። እናንተ ጋር ገና ነኝ። ርብቃዬ እኔ ፍቅር መጣች። ርብቃዬ፣ አለሁ። ሰላም ነሽ ፍርዬ? እንዴት ነሽ ውድ? ሰላም ነው እግዚአብሔር ይመስገን። ፍርዬ፣ በጣም ነው ደስ ያለኝ ይቅርታ ስለጠየቅሽ። ያልሞተ ሞተ ብለው እኔ በኩል በጣም ነበረ ያዘብንት። ስለዚ ታ ይጠይቁት። ያልደወለልኝ ሰው የለም። እኔ ደግሞ ሰው ምን ሆኖ ነው ሳይለንት ነበረ። ርብቃ አምሳ አራት ሰው ነው የደወለልኝ። ምንድን ነው ላለው፣ የት ነው ለቅሶ ይሉኛል። ደግሞ በእውነት እኔ እውነት ነበር የመሰለኝ፣ እና ይሄ በጣም ስህተት ነው። አንቺን ከሰደቡ አንቺን ይስደውሽ፣ ልጆች ጋር አይድረሱ። አዎ ልጆች ነው የሚሰድቡት። እነሱ ሁልጊዜ ያ እሱም ደግሞ እነሱ ይቅርታ እየጠይቁት። አንቺ ይቅርታ መጠየቅሽ በጣም ነው ደስ የሚለው። እግዚአብሔር ባር ፍሬዬ አዎ

ማርያምን በይ። አዎ፣ እኔማ ኮክቴል በር ልወጣ እኮ ነው። ያ ዝናቡ ግን ሲያስጠላ